ወዳጅነታቸው የጸና በሁሉም መስክ መልካም ግንኙነት ነበራቸው። ለግማሽ ክፍለ ዘመን ኢራንን በመራው በፓላቪ ስርወ መንግስት ከ700 በላይ ፍልስጤማውያንን አፈናቅሎ እውን ለሆነው የእስራኤል ሀገርነት እውቅና ከሰጡ ሙስሊም ሀገሮች መካከል ከቱርክ ቀጥላ ሁለተኛዋ ናት ኢራን። በግንቦት 1948 እንደ አውሮፓውያኖቹ አቆጣጠር እስራኤል እንደ ሀገር መመስረቷን ተከትሎ የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን ኢትዮጵያን ጨምሮ አረብ ካልሆኑ ሀገሮች ጋር ግንኙነት የመፍጠር መርህ አራምደዋል። ይሄ ደግሞ ወታደራዊና የጸጥታ ትብብርን ጨምሮ ከኢራን ጋር የመሰረቱት ወዳጅነት ይጠቀሳል። በ1979 እንደ አውሮፓውያኖቹ አቆጣጠር በኢራን የተከሰተው አብዮት የፓላቪን መንግሥት ሲያስወግድ አዲሱን መንፈሳዊ መሪ አያቶላህ ኮሆላህ ኮሜኒን ለሥልጣን አብቅቶ ከእስራኤል ጋር የነበረው ግንኙነት ሻከረም። አዲሱ መሪ በእስራኤልና እንዲያም ሲል በምዕራባውያን ላይ የጥላቻ ፖሊሲ ማራመድ ሲጀምሩ አሜሪካና እስራኤልን በትልቅና ትንሽ ሰይጣን መሰሏቸው። የሁለቱ ሀገሮች ግንኙነት በዚህ ሁኔታ እየሻከረ ሄዶ ኢራን በሶሪያም፣ ኢራቅ፣ ሊባኖስና የመን የሚሊሻ ቡድኖች ካደራጀች በኋላም በኢራንና እስራኤል መካከል ስውሩ ጦርነት ለዓመታት ዘለቀ። ሁሌም ቢሆን የእስራኤል ጥቃት ትኩረት የሚያደርገው የኢራን የኒክሌር ፕሮግራም ሲሆን ተሄራን እንደ ወትሮ ሁሉ መልሷም አንድና አንድ ብቻ ነው፤ የኒክሌር ፕሮግራሟ ለሰላማዊ አገልግሎት የሚውል እንደሆነ። እንደ ፈረንጆቹ አቆጣጠር በ2000 መጀመሪያ አካባቢ አሜሪካና እስራኤል የኢራንን ዩራኒየም የማበልጸግ ተግባር ለማደናቀፍ የኮምፒውተር ቫይረስ ፈጥረው አሰራጭተውብኛል በማለት ተሄራን ክስ ማቅረቧ ይታወሳል። ከአምስት ዓመት በፊት በ2020 እንዲሁ እስራኤል የኒኩሌር ሳይንቲስቶችን ጭምር ኢላማ ያደረገ ጥቃት ፈጽማለች። ዘመቻውን ለማካሄድ በ2018 ፕሬዚዳንት ትራምፕ ከኢራን የኒኩሌር ስምምነት መውጣታቸው ለእስራኤል የልብ ልብ እንደሰጣት ይነገራል። ኢራን ኒኩሌር እየገነባች በሌላ በኩል እስራኤልን በተለያየ አቅጣጫ ፋታ የሚያሳጡላትን ታጣቂ ቡድኖች በጦር መሳሪያና በገንዘብ ስትደግፍ ቆይታለች። በ1980ዎቹ የተመሠረተውና ደቡብ ሊባኖስን ከእስራኤል ለማስመለስ የሚዋጋው ሄዝቦላህ ዋናው ሲሆን፣ በጋዛ ግጭት ወደ ሰሜን እስራኤል ሮኬት ሲተኩስ ከርሟል። የፍልስጤም ታጣቂ ቡድን ሐማስም በኢራን ከሚደግፉ ሚሊሻ ቡድኖች አንዱ ሲሆን በጥቅምት ሰባቱ ጥቃት ወደ እስራኤል ዘልቆ ንጹሐንን በመግደል እስከዛሬ አላባራ ያለውን ብዙ ሺህ ፍልስጤማውያንን ለሞት የዳረገውን ግጭት የጫረ ነው። በየመን የሚንቀሳቀሱ የሁቲ ሚሊሻዎችም በኢራን ይደገፋሉ። ሁቲዎች በዋነኝነት ቀይ ባህር ዳርቻ በምትገኘው የእስራኤል ኤላት ከተማ ላይ ባለስቲክ ሚሳይሎችን በመተኮስ ሲታወቁ፣ በቀይ ባህር በሚተላለፉ የንግድ መርከቦች ላይ ጥቃት በመፈጸምም ሰፊ ጉዳት ማድረሳቸው ይነገራል። ይሄ ብቻ አይደለም። ኢራን ከስልጣን ተወግደው ከሀገር የሸሹትን የሶሪያ ፕሬዝዳንት ባሽር አልአሳድንም ስትደግፍ ነበር ይባላል። በዚህም ኢራን የሶሪያን መሬት በመጠቀም ለሊባኖሱ ሄዝቦላህ ሚሳኤል ትልክ እንደነበር የእስራኤል መንግስት በተደጋጋሚ ይከሳል። እስራኤል በተለያየ ጊዜ ሶሪያ ውስጥ የአየር ጥቃት መፈጸሟም ለዚሁ ነው ይላሉ ታዛቢዎች፣ የጦር መሳሪያ ዝውውሩን ለመግታት በሶሪያም የኢራንን የድጋፍ እጅ ለመቁረጥ በአንደኛው የአየር ጥቃት የኢራን ጀነራል ደማስቆ ውስጥ መገደላቸው ትልቅ ውዝግብ አስከትሎ እንደነበር እዚህ ላይ ይጠቀሳል። የእስራኤል ጥቃት ተስፋፍቶ የኢራን ከፍተኛ ወታደራዊ አዛዥ ጀነራል ቃሲም ሱሌይማኒ ኢራቅ ባግዳድ ውስጥ ሲገደሉ፣ የሄዝቦላህ መሪ ሐሰን ናስራላህ ቤይሩት ላይ ጭዳ ሆነዋል። የሐማሱ መሪ ኢስማኤል ሃኒያም ልክ የዛሬ ዓመት ገደማ እዚያው ቴሄራን ውስጥ የገደላቸው ማን ሆነና? ከትላንት እስከ ዛሬ ኢራንና እስራኤል በእጃዙርና አሁን ደግሞ እጅ በእጅ ሲዋጣላቸው ዓለም በተለይም የአረብ ሀገራት ዝምታም፣ አንድም ከእስራኤል ጋር ያላቸው መልካም ግንኙነት እንዳይበላሽ፣ እንዲያም ሲል ከምዕራባውያን ጋር ወይም ደግሞ ከምዕራባውያን የሚያገኙት ድጋፍ እንዳይቋረጥባቸው ከመስጋት ነው ይላሉ የተለያዩ ወገኖች ሁሌም ቢሆን የአገም ጠቀም ፖሊሲ እያራመዱ መሆናቸውን በመካከለኛው ምስራቅ በኢኮኖሚም ሆነ በወታደራዊ ፈርጣማ ጡንቻቸው ከሚታወቁ ሀገሮች አንዷ ሳውዲ አረቢያ ከሰባት ዓመት በላይ ተቋርጦ የነበረውን ከኢራን ጋር የዲፕሎማሲ ግንኙነት ከሶስት ዓመት በፊት መልሳ ካደሰች በኋላ ከእስራኤልም ጋር በአሜሪካ አደራዳሪነት ተመሳሳይ እርምጃ መውሰዷ ለአብነት ይጠቀሳል። በእርግጥ በጋዛ ግጭት የደረሰው ሰብአዊ ቀውስ ሁለቱን ሀገሮች ለጊዜውም ቢሆን አኮራርፏቸው ቆይቷል። በነገራችን ላይ እስራኤል ሌሎች ሶስት የኢራን ወታደራዊ ባለሥልጣናት መግደሏን ስታስታውቅ ከተገደሉት መካከል የጥቅምት ሰባቱን ሐማስ እስራኤል ዘልቆ የፈጸመውን ጥቃት ካቀናበሩት አንዱ ሳኢድ ኢዛሪ ናቸው ብሏል። የእስራኤል ጦር ኃይል ትላንት ምሽት የሰውየውን መገደልም ትልቅ ስኬት ሲል አድንቋል። የኢራን አብዮታዊ ዘብ አመራር ቤንሃም ሽራሪም በእስራኤል አየር ጥቃት ከተገደሉት አንዱ ሲሆኑ ለነ ሐማስና ሄዝቦላህ የጦር መሳሪያ የሚልኩ መሆናቸው ተገልጧል። በትላንት ምሽቱ የእስራኤል የአየር ድብደባም ኢስፋሃን የተባለውን የኒውክሌር ጣቢያም ለሁለተኛ ጊዜ መትቻለሁ ብሏል ጦር ኃይሉ። ኢራን በምላሹ የባለስቲክ ሚሳይል እና የድሮን ጥቃት መፈጸሟ ሲነገር በሰሜን እስራኤል ህንፃዎች መምታቷን ዘገቦች አመልክተዋል። በሌላ በኩል የኢራን ፕሬዝዳንት ሀገራቸው የኒኩሌር ፕሮግራሟን እንደማታቆም በድጋሚ አረጋግጠዋል። ፕሬዝዳንቱ ከፈረንሳይ አቻቸው ኢማኑዌል ማክሮን ጋር በስልክ ያወሩ ሲሆን ኢራን ለሰላማዊ አገልግሎት የሚውል ኒኩሌር የማበልጸግ መብት እንዳላት ለማክሮን ነግረዋቸዋል ነው የተባለው። ፕሬዝዳንቱም ሆኑ ሌሎች የኢራን ባለሥልጣናት ለሰላም ንግግር በራቸው ክፍት መሆኑን ዛሬም ደጋግመው እየገለጹ ናቸው። የእስራኤል ድብደባ ሳይቆም ግን ድርድር የሚባል የለም ብለዋል ባለሥልጣናቱ።